በጉራጌ ብሔረሰብ ዘንድ ዋናው የመስቀል በዓል የሚከበረው በዛሬው ዕለት ነው። መስከረም 15 ወኸመያ ወይም ጨርቆስ ወይም የእርድ ማይ ይባላል። በዕለቱም የአባወራዎች ተግባር ጎልቶ የሚታይበት ሆኖ እያንዳንዱ የቤተሰብ አባል ሁለትና ከዚያ በላይ በመሆን የደለበ ሰንጋ የሚያረድበት ዕለት ነው። በዚህ ዕለት ሥጋውን ወንድየውን እንዳስገባ ጥሬ ሥጋ በቅቤ በመንከር ጨፉዬ፣ ቀጥሎም ተወዳጁ የጉራጌ ክትፎ ይበላል። ሰላም ጤና ይስጥልን። እንኳን አደረሳችሁ። የተከበራችሁ ተከታታዮቻችን ይህ ነበር ሚዲያ ነው በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዶ የጉራጌ ብሔረሰብ ከጥንት ጀምሮ እንዴት የመስቀል በዓልን እንደሚያከብር ሥርዓቱን ነው አዘጋጅተን የምናቀርብላችሁ። የመስቀል በዓል በጉራጌ ቀደም ብሎ ነው አከባበሩ የሚጀምረው። ዛሬ ግን መስከረም 15 ዋናው አከባበር የሚከናወንበት ዕለት ነው። ስለዚህ ይህንን ቱባና አስደሳች ባህልና ሥርዓት እስከ መሰናዷችን ፍጻሜ ከቆያችሁ እናቀርብላችኋለን። በድጋሚ ለመላው የክርስቲያን እምነት ተከታይ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልን አብራችሁ እንድትቆዩ ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ደግሞ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ባክብሮት እንጠይቃለን። መልካም ጊዜ። መስቀል በጉራጌ የመስቀል በዓል አጀማመር መሰረት የሆነው የኢየሱስ ክርስቶስ መስቀል መገኘት ጋር የተያያዘ ሲሆን ከአራተኛው መቶ ክፍለ ዘመን ማለትም ከንግሥት ሌኒ አገዛዝ ዘመን ጀምሮ እንደሚከበር የታሪክ ድርሳናት ያስረዳሉ። ኢየሱስ ክርስቶስ የተሰቀለበትን መስቀል በጠፋበት ወቅት የነበረችው ንግሥት ሌኒ መስቀሉን ለመፈለግ በተነሳችበት ወቅት አንድ ባሕታዊ፣ በራእይ ተገልጾልኛል፣ የኢየሱስ ክርስቶስ መስቀል ለማግኘት ደመራ አስደምረሽ እንጨት አስከምረሽ በእሳት ሲቀጣጠል ጭሱ መስቀሉ ወዳለበት ቦታ ይመራሻል፣ ከዚያም በኋላ አስቆፍረሽ ታውጫለሽ አላት። በተባለው መሠረት ንግሥት ሌኒ መስቀሉን ፍለጋ ቁፋሮ መስከረም 17 ጀምራ ከስድስትና ሰባት ወራት ቆይታ በኋላ መጋቢት አስር መስቀሉ ተገኝቷል። በዚህ መሠረት መስቀሉ ከተገኘበት ጊዜ ጀምሮ በየዓመቱ መስከረም 17 ቀን የደመራ ሥነ ሥርዓት በሁሉም የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ባህል አኗኗርና ወግ በተላበሰ መልኩ የሚከበር ቢሆንም የበዓሉ አከባበር ደረጃና የሚሰጠው ትኩረት ከቦታ ቦታ ይለያያል። የጉራጌ ብሔረሰብ በድምቀት ከሚያከብራቸው በዓላት መካከል ትልቁና ዋነኛው የመስቀል በዓል ነው። የመስቀል በዓል በጉራጌ ብሔረሰብ ያለው ማኅበራዊ ፋይዳ ዓመቱን ሙሉ ተለያይቶ የኖሩ ቤተሰቦችና ዘመዳሞች የሚገናኙበት፣ የሚጠያየቁበት፣ ማኅበራዊ ችግሮቻቸውን የሚፈቱበት፣ ወጣቶች የሚተጫጩበት፣ በጋብቻ የተሳሰሩ ቤተሰቦች የሚጠያየቁበት በጥል የተለያዩ የተጣሉ ሰዎች የሚታረቁበት ዕዳ የሚሰረዝበትና በዳይና ተበዳይ ይቅር የሚባባሉበት ፋይዳው የጎላ በዓል ነው። ወጣቶችና አዛውንት ደመራ ለማብራት በወጡበት በዕድር ደንቦች፣ በአካባቢ ልማት፣ በግብርናና ንግድ ሥራዎች ላይ የሚመክሩበት ወጣቶች በአባቶች የሚመረቁት፣ ጎልማሶች ከአባቶች ኃላፊነት የሚረከቡት፣ የወላድ ማኅፀን የሚባረከው፣ ሟርተኞች የሚረገሙት በዚሁ በዓል ነው። ወላጆች ለበዓሉ የተዘጋጀን ሰንጋ ከፊታቸው አቁሞ ሻኛውን በመዳሰስ ትውልዱን ይመርቃሉ ይባርካሉ። ለአገር ሰላምና ብልጽግና ፈጣሪያቸውን በጸሎት ይለምናሉ። በጎረቤትና በአካባቢ ያለን ችግረኛ የሚያስቡበት ለወለደቻ አራስ የሽሉዳ ስጋ ለተገረዙ ልጆች ጭቅና ስጋ የሚሰጡበት የመስቀል በዓል ነው። ከመስከረም 16 ጀምሮ እስከ ጥቅምት አምስት ድረስ ባህላዊ የአዳብና ጨዋታ በተለያዩ የገበያ ስፍራዎችና የጋራ መሰብሰቢያ ቦታዎች በሚኖረ የዘፈንና ጭፈራ ትዕይንቶች በመሳተፍ ወጣት ወንዶችና ሴቶች ሎሚና ብርቱካን፣ የሸንኮራ አገዳ በመለዋወጥ ጓደኛ የሚመርጡበትና መጻኢ ሕይወታቸውን መሠረት የሚጥሉበትና የሚወስኑበት በዓል ነው። በአዲሱ ዓመት የሚሠሩ ሥራዎች ተለይተው እንዴት መሠራት እንዳለባቸው የሚመከርበትና የሚታቀድበት በመሆኑ ማኅበራዊ ፋይዳው እጅግ የላቅ። አኳ ገባም ዜ አኳ ቀረሰም ባህልናን መስቀል ባህልናን አኳ ቀረሰን ተደንጃን አልጀሰት ነቦ የመስቀል በዓል ዝግጅት መስቀል በጉራጌ ብሔረሰብ ዘንድ ትልቅ በዓል እንደመሆኑ መጠን ዝግጅቱም እንዲሁ ከበድ ያለ ነው። የመስቀል በዓል ዝግጅት የሚጀምረው መስቀል በተከበረበት ዓመት መስቀል እንዳለቀ ለሚቀጥለው በዓል አከባበር መታሰብ ይጀምራል። በዚህም መሠረት ከትውልድ ቀያቸው ርቆ የሚኖሩ የብሔረሰቡ ተወላጆች ከትንሽ እስከ ትልቅ ገቢ ያላቸውንም ጨምሮ ለመስቀል በዓል ማሰብ የሚጀምሩትና ገንዘብ የሚያጠራቅሙት ከጥቅምት ወር ጀምሮ ነው። በአገር ቤት የሚኖሩ ሴቶች የመስቀልን በዓል ለማክበር ቅቤ ማጠራቀም የሚጀምሩበት ወዲያው መስቀል እንደወጣ ነው። መስቀል ሦስትና አራት ወራት ገደማ ሲቀሩት ደግሞ ዝግጅቱ እየተጧጧፈ ይሄዳል። በዚህ ወቅት የሥራ ክፍፍሉ በዕድሜና በጾታ እንደየአቅሙና ችሎታው ይሰጣል። የልጆችና የወጣቶች ወንዶች የሥራ ድርሻ ለመስቀል በዓል ዝግጅት የሚሆን ፍልጥ እንጨት ማዘጋጀት አባወራዎች ለእርድ የሚቀርቡ ሰንጋዎችን ማድለብና ማዘጋጀትና በመስቀል በዓል ወቅት ከብቶች የሚበሉትን የሳር ድርቆሽ የማዘጋጀትና ክልክል የሳር ቦታዎች መከለል እንዲሁም የተለያዩ ደረጃ ያላቸው ቢለዋዎች ማዘጋጀት ናቸው። የወጣት ሴቶች የሥራ ድርሻ ደግሞ ቤት ማሳመር፣ የተለያዩ ቀለም ባላቸው አፈሮች ቤት መቀባት ሲሆን፣ እማወራዎች በቅድሚያ እንሰት ፍቃው ያዘጋጃሉ። ጅባ ይሠራሉ፣ ይገዛሉ። ለክትፎ ግብአት የሆኑት እንደ ቂቤ፣ ሚጥሚጣ ያዘጋጃሉ። ከነሐሴ ዐሥራ ሁለት ከቡሄ ጀምሮ ዝግጅቱ እንደገና በአዲስ መልክ ተጠናክሮ ይከናወናል። ምክንያቱም መስቀል ደርሷልና ነው። ለምሳሌ የመስቀል ደመራ ይደመራል። ወጣት ወንዶች የመስቀል ዕንጨት ጫካ ሄደው መፍለጥና ማዘጋጀት የሚጀምሩት ከቡሄ ጀምሮ እንደሆነና ሌሎች ማንኛውም ነገሮች ሁሉ በትጋትና በንቃት ይከናወናሉ። መስቀል በጉራጌ አስቀድሞ ሰፊ ቅድመ ዝግጅት ከተደረገበት በኋላ በዓሉ ከመስከረም 12 እስከ ጥቅምት 5 ድረስ ለበዓሉ ተብሎ የተዘጋጁ ባህላዊ ምግቦችና መጠጦች እየተጠቀሙ በታላቅ ደስታና ጭፈራ እንዲሁም ልዩ ልዩ ክንዋኔዎችን በማካሄድ የሚከበር ሲሆን የቀናቶቹ ስያሜና የሚካሄዱ ተግባራት የእያንዳንዱ ይለያያል። መስከረም 13 ወሬት የሕና ይባላል። በመስቀል በዓል ለምግብ ማቅረቢያነት የሚውሉ ቁሳቁሶች ከየግድግዳው የሚወርዱበት ቀን ነው። የቤት መገልገያ ቁሳቁሶች በጥንቃቄ ጸርተው እስከ ጥቅምት አምስት ድረስ በምግብ ማቅረቢያነት ያገለግላሉ። በተጨማሪም ሁሉም ቤቱን አጽድቶ አዳዲስ ጅባዎች አነጣጥፎ መስቀልን ለማክበር ዝግጅት የሚጠናቀቅበት ዕለት ነው። መስከረም 14 ደንጌ እሳት ወይንም ኤደኪያ እሳት ወይንም ይፍት ይባላል። ለሁሉም የቤተሰብ አባል በተዘጋጀለት የሸክላ ጣባት የጎመን ክትፎ የሚበላበት ቀን ነው። የዚህ ቀን ሙሉ ወጪ የሚሸፍኑት ሴቶች ናቸው። በዚህ ዕለት ማታ በየደጃፉ በልጆች የተደመሩ ደመራዎች የሚቃጠሉበት ቀን ሲሆን በብሔረሰቡ አጠራር የደግኛ እሳት፣ የባዮች እሳት ቀነ ይባላል። ስለሆነም ዳመራው ሲቃጠል ጎረ ጎረ ጎረ ጎረ እያሉ ፈጣሪን ለዚህ ዕለት ላደረስከን ብለው ሲያመሰግኑ ሴቶች ደግሞ በልልታ ያደምቁታል። መስከረም አስራ አምስት ዛሬ ማለት ነው። ወያመያ ይባላል ጨርቆስም ይባላል ወይንም የእርድ ማይ ይባላል። በጉራጌ ብሔረሰብ ዘንድ ዋናው የመስቀል በዓል የሚከበርበት በዚህ ዕለት ነው። በዕለቱም የአቧወራዎች ተግባር ጎልቶ የሚታይበት ሆኖ እያንዳንዱ የቤተሰብ አባል ሁለትና ከዚያ በላይ በመሆን የደለበ ሰንጋ የሚያርድበት ዕለት ነው። በዚህ ዕለት ሥጋውን ወንድየው እንዳስገባ ጥሬ ሥጋ በቅቤ በመንከር ጫፍዬ ቀጥሎም፣ ተወዳጁ የጉራጌ ክትፎ ይበላል። መስከረም 16 ደግሞ የአባንዳ ሰዓት ወይንም የጉርዝ ሰዓት ይባላል። ዋናው መስቀልና ትልቁ የአባቶች ዳመራ የሚበራበት ዕለት ሲሆን በአብዛኛው ሃይማኖታዊ ይዘት ይላበሳል። ወጣት ወንዶችና ሴቶች ቤተ ክርስቲያን ሄደው ባህላዊ ጭፈራ ወይንም አዳብና የሚጨፍሩበትና ሃይማኖታዊ ሥርዓት የተከተለ ዳመራ የሚቃጠልበት ቀን ነው። ወጣቶቹ ከጭፈራ ቦታቸው ወደ ቤት ከተመለሱ በኋላ ወደ ማታ አካባቢ ዋናው ደመራ በየአካባቢው ይቃጠላል። በዳመራው ስርም ባህላዊ ጭፈራ ይደምቃል፣ ይጠጣል። ከዚህ እውነት በኋላ ሁሉም ወደ ቤቱ ገብቶ በተዘጋጀለት ጣባ ክትፎ ይበላል። መስከረም 17 ንቅባር ወይም ደግሞ የከሰል ማይ ይባላል። ከዕለቱ 12 ሰዓት ጀምሮ በአንድ አጥቢያ የሚተዳደሩ ድርተኞች ዳመራ ወደ ተቃጠለበት ቦታ በመሰብሰብ ቃለ መሐላ በማስገባት አዲስ የአካባቢ ዳኛ የሚሾምበትና ያለፈው ርክክብ የሚያደርግበት አዲስ የአባልነት ጥያቄ የሚቀርብበትና ምዝገባ የሚካሄድበት ዕለት ነው። መስከረም 18 የፊቃ ቆማ ይባላል። ሴት ልጃገረዶች የተለያዩ የስፌት ጌጣጌጦች ወይንም ዕቃዎች ለማዘጋጀት የሚረዳ ስንደዶ ለቀመ የሚጀመርበት ዕለት ሲሆን በየመንደሩ ልጃገረዶች ባህላዊ ዜማ እያዜሙ ስንደዶ ለቀማ ያደርጋሉ። ከመስከረም 17 እስከ መስከረም 23 ያለው ጊዜ የጀወጀ ወይም የጀወቸ ይሉታል። አማትና አማች የመጠየቂያ ጊዜ ነው። ሴት ልጆች ለእናቶቻቸው የፀጉር ቅቤ ለአባቶቻቸው ባርኔጣና ጭራ ሲይዙ፣ ባሎቻቸው ደግሞ ሙክት በመያዝ ይሄዳሉ። ራሳቸው ያብራካቸው ክፋይ የሆኑትም ልጆቻቸው በወላጆቻቸው የሚመረቁ ሲሆን በጠቅላላ አማቾቻቸው ዘንድ ትልቅ ክብርና ሞገስ ያጎናጽፏቸዋል። እስኪ አሁን ደግሞ ስለ ባህላዊው የመስቀል በዓል ጨዋታ አዳብና እንንገራችሁ። አዳብና ከመስቀል በዓል ጋር ተያይዞ ከመስከረም 16 እስከ ጥቅምት አምስት ባሉት ቀናት ውስጥ በተለያዩ የገበያ ቦታዎችና አብያተ ክርስቲያናት የሚከወን የወጣቶች ባህላዊ ጭፈራ ስነ ሥርዓት ነው። በዚህ ስነ ሥርዓት ላይ በተለያዩ ምክንያቶች ከየትውልድ ቀያቸው ርቀው የቆዩ ዘመድ አዝማዶች፣ አብሮ አደጎች ተገናኝተው ናፍቆታቸውን ይወጣሉ። የሰውም ሆነ የጥበብ ናፍቆት። ከዚህ በተጨማሪ ክብ እየሠሩ የሚዘፍኑ ወጣት ወንዶችና ሴቶች ዜማና ዳንኪራ በሚደምቀው በዚሁ የአዳብና ጭፈራ ወቅት የትዳር ጓደኛ የመምረጥ ሥራ ይከናወናል። ወንዱ ልጅ ለጭፈራ ከወጡት ኮረዳዎች መካከል ቀልቡ ካረፈባት ልጅ የሎሚ ስጦታ በመስጠት ወይንም ወርውሮ በመምታት ለትዳር የምትሆኑ ልጅ። በአዳብና ከሚከናወኑት የተለያዩ ባህላዊ ጨዋታዎች መካከል በወንዶች ብቻ የሚከወን የዝላይ ትዕይንትም አለ። ሌላው የሙየቶች ክዋኔ ጥበብ አንዱ ነው። ሙየቶች ላዳብና ጭፈራ ከሚወጣው የክዋኔው ታዳሚ ለየት ያለ ቋንቋ፣ ዜማና ዳንኪራ ያለው ክዋኔ ጥበብ የሚያቀርቡ ማኅበረሰብ ሲሆኑ ወደ አናታቸው ባደይ አበባ የተሽቆጠቆጡ ልምጭ ይዘው መሪያቸውን እየተከተሉ ሲያዜሙና ሲጨፍሩ ይስተዋላሉ። በአጠቃላይ በመስቀል ወቅት የሚከናወኑ ባህላዊ መስተጋብሮችና ትዕይንቶች ለዞኑ ቱሪዝም ዕድገት ትልቅ ሀብት ነው። በዞኑ በዓለም ቅርስነት ከተመዘገበው ጢያ ትክል ድንጋይ ጀምሮ የጊቤ ሸለቆ ብሔራዊ ፓርክ፣ ጥንታዊና ታሪካዊ ገዳማትና መስጅዶች እንዲሁም ውብና ማራኪ የሆኑ መልክዓ ምድሮችን የያዘውን ጉራጌ ዞን የመጎብኘት ዕድል ይፈጥራል። በባህላዊ እንግዳ አቀባበልና አከባበር ተደስተው በዞኑ የሚገኙ ብሔረሰቦች ባህል፣ ታሪክ፣ ወግና በተፈጥሮ ሀብቶቹ አረክተው የሚመለሱበት የሚመለሱበት አጋጣሚ ነው። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ መስቀል በዓል መድረሱን አስመልክተን ልዩ የሆነውን ቱባ የሆነውን አስደሳች የሆነውን ከጥንት ጀምሮ ሲወርድ ሲዋረድ የመጣውን የጉራጌ የመስቀል በዓል አከባበር ምን እንደሚመስል በመጠኑ አስቃኝተናችኋል። እንደ እንደወደዳችሁት እምነታችን ነው። ማንኛውም ሐሳብ፣ አስተያየት፣ ጥቆማ ካላችሁ ኮመንት ላይ ልታስቀምጡልን ትችላላችሁ። በሌላ የይህም ነበር መሰናዶ እስከምንገናኝ ድረስ ለዛሬ በዚሁ እንሰናበታችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ በድጋሚ መልካም የመስቀል በዓል ማለት እንወዳለን መልካም ጊዜ